ውሃ ወሰደና ብልቱን ታጠበ። መልአኩ እውነት ነው ወይስ አይደለም? እውነት ላይሆን ይችላል ይሄ ነገር ብላችሁ በቀና አእምሮ አትመዝኑትም። ኦልሬዲ አንዴ ይዘነዋል፣ ግምጭጭ አንዴ የመጽሐፍ ቅዱስን ክርስቶስ ተቃውመነዋል። ካፈርኩ አይመልሰኝ ላይ ናችሁ ነቃበሉ። ሙስሊሞች የመሐመድን ነብይነት ለማረጋገጥ ሲሉ የማይወጡት ተራራና የማይፈነቅሉት ድንጋይ የለም። በማስመሰል ተጀምሮ በውሸትና በማጭበርበር እንዲሁም በገዳይነት የሚጠናቀቀውን የመሐመድን ህይወት ቀባብቶ መልካም አድርጎ ለማሳየት የሚደረገው ጥረት እስከ አሁን ባለው ሁኔታ የሚያዋጣ ሆኖ አልተገኘም። እስኪ እርምጠናቸው እንመለስ። የትኛው ምክንውና መረጃ አሳማኝ ነው? አስተያየት መስጫው ላይ ያሳመናችሁ የትኛው እንደሆነ አሳውቁኝ። ከዛ በፊት ግን የመቶ ብር ካርድ ሽልማት ያለውን አንድ ጥያቄ ልጠይቃችሁ። በእስልምና መሰረት ፀሐይ ስትጠልቅ ሰማይዋ የት ሄዳ ነው ተብሎ ነው የሚታመነው? መልሳችሁን አስተያየት መስጫው ላይ አስፍሩልኝ። ቀድሞ በትክክል የመለሰ የካርድ ሽልማት አለው። አንዱ ሙስሊም ወንድማችን ሙሐመድ እውነተኛ ነቢይ ለመሆኑ ያመጣውን አንድ ማስረጃ ተመልክተን ሶስት መልሶችን ሰጥተን እንዘጋለን። አጠራጠር ያሉ ናቸው። ነቢ ሙሐመድ ይሄ ሁሉ ባሌለበት አለም ላይ ሆኖ ይህንን ተናገረው ቢባል ማን ነው ሊያምን የሚችለው? ማንም የለም። ለምሳሌ ጆይንቶችን፣ ጆይንቶች ጆይንት ማለት መገጣጠሚያ ማለት ነው በነገራችን ላይ ሰውነታችን ላይ መገጣጠሚያዎች አሉ አይደለ ለምሳሌ እጃችን ላይ ጆይንት ማለት መገጣጠሚያ ማለት ነው እና መገጣጠሚያዎች ሰውነታችን ላይ ስንት ነው ያሉት ታውቃላችሁ ስንት ጆይንቶች ናቸው ያሉት እስኪ ኮሜንት ላይ ጻፉልኝ ስንት ጆይንቶች አሉ መገጣጠሚያ ሰውነታችን መገጣጠሚያዎች አሉ አደለ ያ 360 ጆይንቶች አለን 360 ጆይንቶች አለን እና ይሄ በነገራችን ላይ ሳይንቲፊካሊ ፕሩቭ የተደረገው መቼ ነው ካላችሁ 95 ላይ ነው፣ በፈረንጆቹ 95 1995 ይሄ ማለት በነገራችን ላይ ሰላሳ አመት ነው። የዛሬ ሰላሳ አመት ይመስለኛል 1995 ምናምን ከሆነ የዛሬ ሰላሳ አመት ምናምን ሐምሳ አመት በዓል ወንድማችን ነቢያችን ከፈጣሪ ካልሆነ ይሄንን ኬትም ሊያመጣ አይችልም። ያልከው የሰው ልጆች 360 መቀጣጣም ያላቸው የሚለው ንግግር ከሞሐመድ ከስምንት መቶ ዓመት በፊት በቻይናውያን ዘንድ ይወራ ነበር። በሌላ አባባል ከክርስቶስ ልደት ከ200 ዓመት በፊት ማለት ነው። ይህንንም ደ ሂስትሪ ኦፍ ሜዲሲን የሚለው መጽሐፍ ላይ እንደዚህ ይነበባል። Human ቢንግስ አር ናት ኦንሊ ሎኬትድ ብትዊን ሄቨን ን እርዝ በት አር ኢን ኮረስፖንደንስ ዊዝ ደ ናቹራል ኦርደር ቱ ኤግዛምፕሊፋይ ዲስ ፕሪንስፕል ታንግ ሊንክድ ደ 360 joints in human body with the 360 degree by which celestial positions were marked ስለዚህ የሰው ልጆች ከተፈጥሮ ጋር ያላቸው ውህደት አላቸው ብሎ ያምኑ ስለነበር ቻይናውያን ልክ 360 ዲግሪ እንዳለው በተፈጥሯዊ በሰማያዊ ሰለስቲያል ቦዲስ ወይም ደግሞ በሰማያዊ ፍጥረታት መካከል በሰው ልጆች ውስጥም 360 መገጣጠሚያዎች አሉ ብለው ያምናሉ። በምንም ምክንያት ይመኑ፣ ነገር ግን 360 መገጣጠሚያዎች አሏቸው የሚለው ንግግር ከመሐመድ በፊት የነበረ ንግግር ነው። ስለዚህ ያንተ ነቢ ኬትም አላመጣም ኮርጆ ነው እንደለመደው ማለት ነው። በመቀጠል ደግሞ የሰው ልጆች 360 መገጣጠሚያዎች አሏቸው የሚለውን ንግግር በሁሉም የሕክምና ምሁራን ዘንድ ተቀባይነትን ያገኝ አይደለም። ምክንያቱም የሰው ልጆች መገጣጠሚያ እድሜን መሰረት አድርጎ የተለያየ ነው ወጥ የሆነ አይደለም። ይህንንም ደግሞ ስኮት ፍሮቲንጋም የተባለ አንድ ምሁር እንደዚህ ይላል ለዚህ ጥያቄ ወጥ የሆነ መልስ የለም፣ ምክንያቱም ከ250 እስከ 350 ባለው ይገመታል ብሎ ያስቀምጣል ማለት ነው። ስለዚህ ወጥ የሆነና በሁሉም ዘንድ ስምምነት ያገኘ ቁጥር በሌለበት ነቢያችን ይህንን እንዴት ሊያቅ ይችላል ብሎ መፈንጨትና ነቢይ እንደሆነ ኦልሬዲ ቶሎ ብሎ ቅልብ አድርጎ ነቢይ ነው ብሎ መጮህ ጥሩ አይደለም። ሶስተኛውና የመጨረሻው ከክርስቶስ ልደት በፊት ቴክኖሎጂ ባልነበረበት ዘመን ኤሌክትሪክ ባልነበረበት ዘመን ቴሌስኮፖች ባልነበሩበት ዘመን እነ ፓይታጎሬስ ምድራችን ክብ መሆኗን ኦረዲ አውቀዋል። ይሄ የስምንተኛና የሰባተኛ ክፍል ትምህርት ነው። ታዲያ እነሱ በዛ በጥንት ዘመን እንግዲህ፣ ፓይታጎሬስ ከክርስቶስ ልደት ዘመን በፊት ምን ያህል እንደኖረ ጉግል ላይ ሰርች ማድረግ በቂ ነው። እነሱ ምድራችን ክብ መሆኗን ስላወቁ ነቢያት ናቸው ልንል ነው? ነቢያት ናቸው ምድራችን ክብ መሆኗን ስላወቁ ነቢያት ናቸው እንዴት ሊያውቁ ይችላሉ እሺ አሁን የፓይታጎረስ ተማሪ መጥቶ አንተን እሺ ፓይታጎረስ ነብይ ካልሆነ እንዴት ሊያቅ ይችላል ቴክኖሎጂ በሌለበት ቴሌስኮፕ በሌለበት ምንም ነገር በሌለበት ከክርስቶስ ልደት በፊት እንዴት ይህንን ሊያቅ ቻለ ምድራችን ክብ መሆኗን ምናም ቢልህና ነብይ ነው ቢል ልትቀበለው ነው የተሻለ አርጊመንት ካለ የተሻለ አርመንት አምጥ። ችግሩ እናንተ ሙስሊሞች ያላችሁበት ዓለም አፍተር ደፋክት ፋክት ጀስቲፊኬሽን ይባላል። ኦልሬዲ ከተቀበላችሁ በኋላ ስለተቀበላችሁት ለማጽደቅ እየታገላችሁ ነው እንጂ እውነት ነው ወይስ አይደለም፣ እውነት ላይሆን ይችላል ይሄ ነገር ብላችሁ በቀና አእምሮ አትመዝኑትም። ኦልሬዲ አንዴ ይዘነዋል፣ ግምጭጭ አንዴ የመጽሐፍ ቅዱስን ክርስቶስ ተቃውመነዋል፣ ካፈርኩ አይመልሰኝ ላይ ናችሁ፣ ነቃ በሉ። መቃበሉ ወንድማችን አድማጮቹ ምንም እንደማያውቁ ስለሚያቅ እንዴት እንደሚሸጉዳቸው ሰምተን እንምጣ። ሱረቱና ዚያት ይመስለኛል መራፍ ሀምሳ አንድ ላይ ጨረቃም ፀሐይም ሁላቸውም ይላል። ሁለቱም በፈለካቸው ላይ ይሄዳሉ ይሽከረከራሉ ወይ ይዋኛሉ ይላል፣ ሮቴት ያደርጋሉ ይላል፣ ይንቀሳቀሳሉ ይላል። እና ይህንን አሁን ፀሐይ እንግዲህ አሁን ጨረቃ ሮቴት እንደምታደረግና እንደ በራሷ ዛቢያ በራሷ አልኩኝ በኦርቢት ዛቢያ እንደምትሄድ ሁላችንም እናውቃለን። ምናልባት ስድስተኛ ክፍል የተማርነው ነገር ነው። ፀሐይ ግን ሮቴት እንደምታደረግ ማንም ፀሐይ ሮቴት ታደረጋለች የሚል ነገር በቅርቡ ነው ናሳ መጥቶ ኮንፈርም ያደረገው። አዎ ፀሐይ ስፒን ታረጋለች ሮቴት ታረጋለች። ይችላለ ይ ወንድማችን ሳይንሳዊ ተአምር ነው ብሎ ነቢዩን እውነተኛ ነቢይ ለማድረግ ያመጣው ይሄ ሀሳብ አንድ ሁለት ሶስት ቦታዎች ላይ በቁርአን በተለያየ ቦታ ተገልጾ እናገኘዋለን። ለምሳሌ ሉቅማን 29 ላይ እንደዚህ ይላል፣ አላህ ሌሊትን በቀን ውስጥ የሚያስገባ ቀንንም በሌሊት ውስጥ የሚያስገባ ጨረቃንና ፀሐይንም የገራ መሆኑን አታይምን ሁሉም እስከተወሰነ ጊዜ ይሮጣሉ ይላል። ስለዚህ ሁሉም እስከተወሰነ ጊዜ ይሮጣሉ የሚለውን ወንድማችን አምጥቶ ፀሐይ እንደምትሮጥ ሳይንስ አሁን ያወቀውና የእኛ ነብይ ድሮ አውቋል ምናም ብሎ በጣም ፖለቲካ ለመስራት ሲሞክር አይተናል። ነገር ግን ይሄ አንቀጽ ወይም ይሄ ሀሳብ በሌላም ቦታ ያለው እዚህ ክፍል ላይ ያለው ሙሐመድ ሀሰተኛ ነቢይ ለመሆኑ በቂ ማስረጃ ነው። ለምን? ምክንያቱም ይሄ ሀሳብ ምን ማለቱ እንደሆነ ለምን ትላልቅ ሙስሊም ስኮላርስ ወይም ደግሞ ሙፈሲሮች ምን እንዳሉ ተፍሲር ውስጥ ገብተን ከሀዲስ ጋር አጋሽተን አንድ ላይ አያይዘን ማለት ነው። ለምን አንመለከትም? እንመልከት። ተፍሲር ኢብን ከፊር ንክፈትና ይሄንን አንቀጽ እንዴት ብሎ ይፈስረዋል ወይም ደግሞ እንዴት ብሎ ይፈታዋል ሚለውን እንመልከት። ኢት ዋዝ ሰድ ዳት ዚስ ሚንስ ይሄ ማለት አለ ኢብን ከፊር ኢች ራንስ ዊዝን ኢት ሰድ ሊሚት እያንዳንዱ ሁለቱም ፀሐይም ጨረቃን በየራሳቸው ገደብ ውስጥ ይሮጣሉ ማለት ነው። ኦር ኢት ሚንስ አንቲል ዘ ዴይ ኦፍ ሪዘረክሽን ወይም ደግሞ እስከ ትንሳኤ ቀን ማለት ነው አለ። ቦዝ ሚኒንግስ አር ኮሬክት ሁለቱም ትክክል ናቸው። ዘ ፈርስት ቪው ኢዝ ሰፖርተድ ባይ ዘ ሐዲስ ኦፍ አቡዘር በአቡዘር ሐዲስ የመጀመሪያው ይደገፈዋል አለ። ከዚያ ካለ በኋላ ሀዲሱን ያመጣዋል እንደዚህ ይላል። አላህስ ሜሴንጀር ሰይድ ያለ መልክተኛ እንደዚህ ያለ ኦ አቡዘር ዱ ዩ ኖ ዌር ዘ ሳን ጎዝ። ልብ በሉ ፀሐይ የጠለቀች በነበረችበት ሰዓት ነብዩ ፀሐይ የት እየሄደች እንደሆነ ወይም ወዴት እንደምትሄድ ታውቃለህ ብሎ ጠየቀው ሰውየውን። ሰውየውም አላህና መልእክተኛው ያውቃሉ እኔ አላውቅም አለ። የት እንደምትሄድ ልንገርህ ብሎት ምንድን ያለው? ፕሮስትሬት ሎርድ ሄዳ በአላህ ዙፋን ስር ትሰግዳለች። ስለዚህ ቀኑ ሲመሽ ፀሐይ ስትጠልቅ፣ በእኛ አባባል ፀሐይ ስትጠልቅ የት ነው የሄደችው? ሶላት ልትሰግድ ነው የሄደችው። በእስልምና የጸሎት ሰዓቷ ደርሶባት ነው የሄደችው። ሄዳ ስግደት ሰግዳ አምልኮዋን ጨርሳ ነገ ጠዋት እኛ ላይ ትወጣለች። የት በሉ፣ እንቀጥል። ተፍሲሩ እንደዚህ ይላል። ኢብን አቢ ሐቲም ሪከርድድ ዛት ኢብኑ አባስ ሰይድ ኢብኑ አባስ እንደዚህ አለ። እሺ ሳን ኢዝ ላይክ ፍሎይንግ ዋተር ፀሐይ እንደሚፈስ ውሃ ነው። ራኒንግ ኢንኢትስ ኮርስ ኢንደ ስካይ ዲሪንግ ደ ደይ ልክ መስመሩን ጠብቆ እንደሚፈስ ጅረት ወንዝ በሰማይ ላይ ቀን ቀን ሲፈስ ይውላል፣ ሲሮጥ ይውላል ማለት ነው። ወይን ኢት ሴት፣ ሲጠልቅ ወይም ፀሐይ ስትጠልቅ፣ ኢት ትራቭልስ ኢንኢትስ ኮርስ ብኒዝ ዘእርዝ፣ ስትጠልቅ መስመሯን ጠብቃ ከምድር ስር ታልፋለች አንቲል ኢትስ ራይትስ ኢን ደ ኢስት በምስራቅ እስክትወጣ ድረስ ወደም መሬት ስር ትገባለች፣ እያለ ያለው ፀሐይ ቀን ቀን በሰማይ ላይ ስትሮጥ ውላ ከዛ ሲመሽ ስትጠልቅ ደግሞ መሬት ስር ገብታ ከዛ ሶላቷን ሰግዳ ጸሎቷን ጨርሳ ሚኮ ፕሮግራሟን ነገ ጠዋት ደግሞ በምስራቅ በኩል ትወጣለች ነው የእስልምና ትምህርት። በየትኛው ዓለም ላይ ነው እንደዚህ አይነት ሳይንስ ያለው? ፀሐይ በመሬት ላይ በላይ የሮጠች ቱሩና ከዛ ከስር ታልፋለች በሳይንስ። በእናንተ ሳይንስ ምድር ነች ፀሐይን የምትዞረው ወይስ ፀሐይ ነች ምድርን? ከላይ የሮጠች ላ ከስር አልፋ ከዛ ከስር ደሞ ሄዳ ሶላቷን ሰግዳ ጨርሳ አምልኳን ፈጽማ ጠዋት ከላይ ትወጣለች። እሺ፣ የኛ ባለ ሳይንስ የኛ ባለ ባለ ባለ ናሳ ነብዬ ነው ያልከው ሰውዬ በዘመኑ አይታወቅብኝም አይደረስብኝም ብሎ ያዋሸው ውሽት አሁን ዘመን ከሄደ በኋላ ከዘመነ በኋላ ታውቆ ተዋርዷል። እንደዚህ አይነት ሳይንስ በዓለም ላይ የለም። ስለዚህ እሱን ነብይ ለማድረግ ያልተነገረ ሳይንስ ፈጥረህ ከምታወራ እንደለመደብህ ሃይማኖትህን ብቻ ብታወራ ጥሩ ነው። ከሳይንሱ ወጣ ብለህ ሀሰተኛ ነብይ መሆኑን የሚያጋልጠውን ራሱን ማስረጃ አምጥተህ እውነተኛ ነብይ ለመሆኑ ብለህ ማስረጃ ስታቀርብ። እንደው ትንሽ ትንሽ እንግዲህ በዓለማችን ላይ ካሉ በርካታ ሃይማኖቶች መካከል ስሙንም የማልነግራችሁ አንድ ሃይማኖት ውስጥ ያለ ታሪክ ልንገራችሁ። ከለታት አንድ ቀን ፈጣሪ መልአኩን ይጠራና ወደ አስነሳው ነቢይ መልእክት እንዲያደርስ ይልከዋል። ከዛ ይልከውና መልአኩ እየበረረ ይመጣል ነቢዩ ጋር ማለት ነው። ከዛ ነቢዩ ጋር ደረሰ። መልእክት እየኔ ለአንተ የመጣሁት አለው። ኦኬ እሺ፣ ምንድን ነው መልእክቱ አለው። ከዚያ በኋላ መልአኩ መሬቱን በተረከዙ ረገጠና ውሃ እንዲፈልቅ አደረገ፣ ከመሬት ውስጥ ማለት። ከዛ ውሃው ፈለቀ። ከዚያ መልአኩ ውሃውን እየዘገነ ፊቱን ታጠበ። ከዛ ፀጉሩን ምናምን በውሃው አበሰ። ከዛ እጁን ታጠበ፣ እስከዚህ እስከ ክንዱ ድረስ። ከዚያ እግሩን እስከ ቁርጭምጭሚቱ ድረስ ታጠበ። ከዚያ ደግሞ ውሃ ወሰደና ብልቱን ታጠበ መልአኩ። ብልቱ ላይ ውሃ ረጨ መልአኩ ይሄን ሁሉ የሚያደርገው እንግዲህ ነቢዩ ቆሞ እያየው። ብልቱ ላይ ውሃ ረጨና ከዛ ሰገደ። ሶላት ጸሎት ጸለ ወደ ፈጣሪ መልአኩ። ልብ በል ከዛ ተነሳና ነገረው፣ ሁለተኛ ጸሎት ልትጸልይ ስትል ከጸሎት በፊት እንደዚህ መታጠብ አለብህ ብሎ አለው። እሺ ብሎ ነቢዩ እየሮጠ ሚስቱ ጋር መጣ። ከዛ ሚስቱ ጋር መጣና እንግዲህ ለሚስቱ ነገራት። ሚስቴ ፍቅር ፍቅር አላት። ምንድን ነው ምን ሆነ ነው ምንድን ነው አለችው። መልአክ መጣ እኔ ጋር። እሺ መልአኩ መጣና ጸሎት ከመጸለይ በፊት መታጠብ አለብህና እንዴት አጠብ ብሎኝ አሳየኝ ብሎ እያንዳንዷን ያያትን ነገር፣ ከዛ ታጠበ። እንዲት አጠብ ብሎኛል አላት። እሷም አሀ ከዚህ በኋላ አሁን ጸሎት፣ ወደ ፈጣሪ መጸለይ ያለበት ሰው ፊቱን፣ ጸጉሩን እና ብልቱንም መታጠብ አለበት። አዎ፣ እሺ ብላ እሷም ተነስታ ፊቷን፣ እጇን፣ እግሯን እና ብልቷን ታጠበች። ከዛ አብረው ጸሎት ጸለዩ።